ስንተዋወቅ ጥሩ ፍቅር ነበራት፣ መልካም ሴት ነበረች። ስንተዋወቀው ጥሩ ልጅ ነበረ፣ አሪፍ ልጅ ነበረ። ካገባሁት በኋላ ከወለድኩኝ በኋላ ግን እንዲሆነብኝ ትላላችሁ። አያችሁ፣ ከሆነ ጊዜ በኋላ ማሬ ማሬ መባባሉ የሚቀረው በምን ምክንያት መሆኑን ቼክ አድርጉ። ሰይጣን አውቆ ትንሽ ለቀቅ ያደርግና የሆነ ሰዓት ላይ ግን ከወለዳችሁ በኋላ ሴቷንም ሲንግል ማም ሊያረጋት ወንዱንም ደግሞ ወልዶ ብቻውን እየተንከራተተ ተቆራጭ ላክ፣ ብር ላክ፣ የልጅ ማሳደግ ያ እንዲደባደቡ እንዲጨቃጨቁ ነው የሚፈልገው አብሮ እንዲኖሩ አይፈልግም። በአሁኑ ሰዓት በ200 ሺህ ብር ሰርግ መደገስ በጣም የድሃ ሰርግ ነው። 200 ሺህ ብር፣ አንድ ሚሊዮን ብር፣ በጣም አንሰ ከተባለ 500 ሺህ ብር ወጥቶበት ይጋባሉ። ከዛ በኋላ ደግሞ መከራ ነው። ባይፋቱም እንኳን ከመፋታት በማይተናነስ መልኩ የሚኖሩ ሰዎች አሉ። ለዚህ ሁሉ ተጠያቂ የሚሆነው 70፣ 80 ፐርሰንቱን እኔ የማስቀምጠው መንፈስ ነው። መንፈስ ነው። የግል ባህሪ አለ፣ አስተዳደግ አለ። እነዚህን 30 ፐርሰንት ነው የምሰጠው። ለምን የሰው ልጅ መጥፎ አይደለም። ለአገባ ብሎ ተመኝቶ በጥባጭ አይሆንም። ትዳር ይኖረኝ ልጅ ልውለድ ብሎ ተመኝቶ እየኖረ ትዳሩን አይረብሽም። ከመሬት ተነስቶ ሰርግን ፈልጎ አግብቶ የአብርሃም የሳራ ይሁንላችሁ ተብሎ ሙሽራዬ ተብሎ ምን ተብሎ ከዛ በኋላ ልማግጥ ወይም ደግሞ ልንዘላዘል ብሎ የሚያስብ ሰው ያለ አይመስለኝም። ሳይወድ በግዱ ግን ወደ ነበረበት ማንነቱ እንዲመለስ የሚያረገው ሌላ የሚገፋፋው ሀይል አለ ትዳሩን የማይወድለት መፋታት ይሻላል እስኪያስብል ድረስ የሚኖሩ ሰዎች አሉ። እየኖሩ አብረው ሰዓት የሆነ ትዳር የሚኖሩ ሰዎች አሉ።